እኛ ላይ ሙድ እያያዙ አይደለ? እንደ ምን አዲስ ነገር አለ? እኛ ከሁለት ቀን በፊት ተረገጠን አይደለም? እንደ ስራ እንደሌለብን እሱን ስራተን እንደምንከታተላቸው አይደል? እየቆጠሩ ያሉ ምን አዲስ ነገር አለ? እስከዚህ የበለጠ ምን ይመጣልሻል? ቆይ ቆይ፣ ሲመቅድ እኔን እየገባችሁ ቦታ አድርጉኝ። ቲክታክ ጆን እንትን ሁሌ ላይ የሆነ ነገር ዘና በሉ ዘና በሉ ራሳችሁን ታሉ ፋበሉ አሁን አግቡ፣ ምረጡ። በቃ እንደ ቲክታክ አዋርድ ላይ ግን፣ አንቺ ቲክታክ አዋርድ ላይ መምረጥ ይቻላል እንዴ? ባል እኔ እኮ ያልኩት ማለት ነው ይሄ አዋርድ ላይ ያልኩት አዋርድ ኖኖ የለም ባለ ነው። አሁን ሀኒን እንምረጣ እኔን ምረጭኝ እኮ በጎ ስራ በእኔ ምትመርጡኝ ማለት ነው። እኔ የአረብ ሀገር ሴት ነኝ። እኔ ጀቅናዋ የአረብ ሀገር ሴት ኦኬ። እዚህ ሰርቼ ተደውጭ እዚህ በመድረሴ እኔ ቲክቶክ አዋር ለውጥሽን አሳይኝ አሉ። ስሚ የተለወጥሽን እሺ? እንትልል ነው እኔ ሃኒ ማለት ነው የሆነ ነገር ልል ነው ሃኒ። ዩቱበሮችን አይተው ባልን ፍቅረኛሞች ተጣሉ ተብለው የሚያልእሱ ልጆች፣ ራሳቸውን የሚስቱ ልጆች አይዟችሁ፣ ቅድሚያ ለራሳችሁ ስጡ እያለች የምታበረታታ ተስፋ የምትሰጥናት እና መመረጥ አለባት ብዬ እኔ የማውቀውን ልፖስትሽ ነው፣ ገባሽ? እና ከዚህ በላይ ራሱ ትልቅ ምክር የሚሰጥ ሰው የለም። ለምን ግማሹ እግሩን እየቆረጠ ነው፣ ግማሹ ስራ

ይበቃኛል፣ የእኔ ቆንጆ። ጊዜው በቃ ሁለት ልጆች ካላት ይበቃል። በቃ ጽድቅ ታድርገሽ ካሳደግሽ ሦስት አራት ልጅ በቃሽ ነው የምንመኩር። የአራት ማድረግ ነው እንደ ከአራት በላይ በዚህ ኑሮ ውድነት። አዎ፣ ስለዚህ አሁን የራሳችሁን ኑሮ ኑሩ፣ ምረጡ፣ ባል አግቡ እያለች ነው ሶሬት። ይበቃል እንደ እኔ እናት፣ እስከ መቼ ነው የሰው ሰው ተቅላችሁ? እስኪ ፍሬንዳችሁን ደግሞ ሰቀል አድርጉ።

አዎ ከነገ ጀምሮ ባለሽን ፕሮፋይል ካረግሽ እንደ ማንም ብሎ ወይ ቲክቶክ ወይማደምግ እሱ ቲክቶክ አይጠቀምም። ደስ የሚለው ነገር ቲክቶክ አይጠቀምም። ይጠፋቸው ጠፋቸው የሚቀራቸው የለም። እንደው ካወጣሹ ጎድጉረው ከምኑም የሞተ የሚወጡ ሰዎች ቲክቶክ አይጠቀምም። ደስ የሚለው ነገር ቲክቶክ አይጠቀምም። ጎረቤት፣ ምናምን ይህን ፎቶ አፈላልጉኝ ካለ ይሰጣል። በቃ ቁርጥሩን ባጭሩ ተቀብሏለን። ምናው ሰው ፊቱን ምኑን እየሸፈን አለ ያንስ እንኳን ያጣሏችሁ አለ ይህ እንዲያው እንትን በይቅሳካ እንኳን ለራሱ ደበረ። በእውነት መደበሪያ ሆነ እኮ እኛ አሁን በጣም መደበሪያ ሆንና እኮ በሉ ቅድ ቅድሚያ ለራስ ግን አንድ ነገር ልል ነበረ ደሞ ይሄ ቤቱ አይፈቅድም መሰለኝ የእኔ ር በቃ ክብሯን ጠብቆላት ወንድ ልጅ ነው። ሁሉም ኃላፊነት የሚወስደው ምናምን ወንድ ወንድ ልጅ ነው በራ እንደዛ ያለ አሁን ስመጣ የሴትነት ክብር ግጥግጥ መሬት ላይ ያነሳስበው። እኔ ወንድ ግን ከራስሽ ነው። ይቅርታ አድርጊልኝ፣ እና ክብርሽን ማስጠበቅ የምትችው መጠበቅ የምትችው ከራስሽ ነው። እሺ፣ ወንድ ነው፣ ግን በቃ አላደለን እንጂ እጎንሽ ያለ ሰው ካልተረዳሽ አንቺ ክብርሽ ከሆነ የማይመስልሽም። በተለይ ከወደድሽ እና ከልክ በላይ ቦታ ለዛ ሰው ከሰጠሽ እኮ ላወላ ሰው ካላሰ ምንም አማራጭ የለሽም። ደግሞ ከኖሮ ሆነታ ምን ስታዩ አንዳንዴ ያሳዝናኛል። ምን እን ወንድ ልጅ እኮ ብዙ አይ እንደዛ ብላችሁማ እናንተ አሁን አንዳንዶቻችሁ ወንድ እንዲ ከሆነ አላገባም፣ ወንድ እንዲ ከሆነ አላፈቅርም አትበሉ። አው አንዳንዴ እንትን ለይታችሁ ወቁ ገባችሁ። ወንድ ልጅ ገንዘብ ኖርማል ነው ባይኖረው ቢያንስ እንኳን ያኔ ክብር ያስፈልግሽ አልገባሽ ክብር አክብሮሽ የሚያስከብርሽ ነው ነው ማን ማን አላልኩም በቃ ወንድ ልጅ በሚለው ነው የሄድኩት። አይ ይፈርቶ አንዳንዴ ማን ነው ልጅ ፈርቶ ሳይሆን ገብተሽበት ተጋፍጠሽ ብዙ መስዋዕት ከፍለሽ ነው ያኔ። አንዳንዴ በትዳር ወይ በፍቅረኛ ወይ ብዙ ፈተና ሊኖር ይችላል። ገብተሽ ግን ያንን ፈተና ደግሞ ድርሻው መውሰድ ያለበት ወንድ ነው። አማሬ አውቃለሁ እኮ ወንድ ልጅ ምንም ቢሆን ምንም ያው ወንድ ነው እና እንጂ ድር ያንማ ገብተሽበት ስታይ እኮ ብዙ እዛ ወታ ቁመት ስታይ ወልትረጅ ትጨያለሽ። ነገር ግን እዚ ምንም ላይ ዙሮ ዙሮ ወንድ ነው። ኃላፊነቱ እንትልልኮ ማለት ነው። አንቺንም ማስከበርም ማዋረድም የሚችለው ወንድ ልጅ ነው። በርግጥ አዎ። ሴትም ልጅ ደግሞ ማስከበርም ባሏን ማስከበርም ማዋረድም የምትችለው እሷ ናት። ለሱ ክብር መቆም አለባት፣ እሱም ለእሷ ክብር መቆም አለበት። እኔ በማቆም ወንድ ልጅ ም እኮ ክብር ይፈልጋል። አውቃለሁ እኮ እንግዲህ ይበልጥ ያኔ ሴት ልጅ ወንድ ልጅ ነው ድርሻውን ለሴት ልጅ ማስከበራትም ያኔ የምልሽ አሁን ከአባትሽ ቤት ወይ ስትሄጂ ወይ እንትን ስትይ አባትሽ ቤት ያለሽን ክብር ያኔ እንትን ይላል ወንድ ልጅ ደግሞ ይበልጥ ያንን ሽፉ ንድስለሴልጅ ክብር ነው ስለሚባል ነው። ዘመን ምን እንደሆነ ተሳቂያለሽ። መጀመሪያ ከምንም ከምንም በላይ መግባባት መግባባት የሚባል ነገር አለ። መግባባት፣ ኧረ መግዲዬ፣ በእኛ ዘመንስ ፈጣሪ ቻይ ነው። ወላሂ እንዴታ! አትይም ሜዲያ ላይ፣ አሁን እኛ አሁን እንግዲህ እንትናቸውን ተሳስመው መጡ፣ ፊት ለፊት ሙጥጥ ባለው መጡብን። እኛ ታዲያ አንዱ ፈጣሪ ያልቻለው ጉድ ነው። አሁን ደግሞ ህዝቡ ምን መሰለሽ፣ ምን መሰለሽ በብዛት አዩ ማለት ህዝቡ ስራ አጣ፣ ስራ ጠፋ። ኢትዮጵያ የሚሰደደው ዱባይ ይሰደዳል፣ ሳውዲ ይሰደዳል። እነዚህ ደግሞ መሰደድ አይችልም። ስለዚህ ምንድነው ቆሮ ድስቱን ከ ከ እንትን ጋር ገጥመሽ፣ ገጣጥመሽ ምን ብለሽ ሙዚቃም ያወጣውም ያወጣል፣ ድራማም ሰራውም ይሰራል። ስራ የሚሰራውም በቃ እንደዛ ነው ብር የምታገኝበት።